የኢትዮጵያ የባህል ሕክምና ጤና አዳም ለሆድ ሕመም፣ ለተቅማጥ፣ ለጆሮ፣ ለልብ ሕመም፣ ለኪንታሮት፣ ለኢንፍሉዌንዛ ከአንጀት መታወቅ ጋር ለተያያዙ በሽታዎች አገልግሎት ላይ ይውላል። የደረቀው ፍሬው ከተፈጨ በኋላ ተፈልቶ በመጠጣት ለተቅማጥ ሕክምና ሲውል፣ ቅጠሉ ከተንተከተከ በኋላ በውሃ ተደርጎ ለህፃናት ሆድ ሕመም ይሰጣል። ተክሉ ተጥዶ ሲልም ደግሞ ለኪንታሮት በሽታ ይወሰዳል። በሰሜን አፍሪካ የሚገኙ ሀገሮች ደግሞ ተክሉ ተዘፍዝፎ የሚገኘውን ፈሳሽ ለጉንፋን፣ ለጆሮ ህመም፣ ለአንጀት መታወክ ይወሰዳል። የጤና አዳም ሽታ በጣም ጠንካራ በመሆኑ ሰዎች ጊንጦችን ከአካባቢያቸው ለማራቅ ይጠቀሙበታል። በአልጄሪያ ሰዎች ተክሉ ከተዘፈዘፈ በኋላ የሚገኘውን ፈሳሽ ጠብታ መልክ በአፍንጫ ይወስዳሉ። በተለይ ለህፃናት ይህንን ህክምና የሚሰጠው የሚያስመልስና ትኩሳት ላለበት ነው። በመሆኑም ጤና አዳም እንደ ቀንድ አውጣ እስስት አዝቄ ያሉ ነፍሳትን ማራቅ አቅም ስላለው በጓሯችን ቢኖር ተመራጭ ነው። እንዲሁም ለቁንጫ መድኃኒት ነው። የጤና አዳም የተለያዩ የጤና ጥቅሞች። ጤና አዳም በጡንቻ ላይ የሚያጋጥም ህመምን፣ ውጥረትን፣ በወራ ወቅት የሚያጋጥም ህመምን የማርገብ ሁኔታ ያለው ሲሆን መጠቀም ያለብን ግን የእጽዋት ባለሙያን በማማከር መሆን አለበት። በሻይ መልክ መጠቀም ለሽንት ቧንቧ ለአንጀት በአጠቃላይ ለደንዳኔ ኢንፌክሽን መድኃኒት መሆን ይችላል። ጤናዳም ለምግብ መመረዝ በተለይ ደግሞ ሳልሞኔላ የተባለውን ባክቴሪያ፣ ሌሎች አደገኛ ተዋሲያትን ሊያስከትል ይችላል። በዚህ በተጨማሪ ጤናዳም ጸረ ባክቴሪያ ባህሪ ስላለው ልንጠቀምበት እንችላለን። ይህ እጽዋት ነርቮችን ማረጋጋት ኃይል ማለትም አራጌነት ሴዴቲቭ ባህሪ እንዳለው በጥናቶች ያሳያሉ። በመሆኑም እንቅልፍ ማጣት ሁኔታ ሲያጋጥመን ብንጠቀምበት ሊያረጋጋን ይችላል። ጤናዳም አንዳንድ መርዛማ እንስሳት ለምሳሌ እባብ የተነደፈ ማርከሻ የሚሆንበትም ሁኔታ ያለ ሲሆን ይህም የተነደፈው የነርቭ ስርዓት ላይ እክል የሚፈጥረውን የመርዝ አይነቶች ከሆነ ነው። ጤናዳም አንጓ ላይ የሚያጋጥመንም ብግነት ሰከን የማድረግ ኃይል ስላለው ችግሩ ያለበት ሰው አንድ ወይም ሁለት ብርጭቆ የሻይ መልክ ቢጠጣ እፎይታ ሊያገኝ ይችላል። የጤናዳም ዘይት በዘመናዊው ዓለም ለሳሙና፣ ለኮስሞቲክስ ምርቶች ጥሩ መዓዛ ጥቅም ላይ ይውላል። ይህ ዘይት በመጠኑ ሲበዛ መርዛማነት ባህሪ ስላለው በቀጥታ ቆዳ ላይ በጥቅም ላይ አይውልም። ነገር ግን ተመጥኖ ለቆዳ ለተለያዩ ጥቅሞች እንዳስገኘ ጥናቶች ያሳያሉ። ይህም ፀረ ፈንገስ ባህሪ ስላለው ቆዳን የማጥራት ጥቅም ስላለው ነው። የጤና አዳም የጎንዮሽ ጉዳት ከጤና ዳም የሚወጣው ዘይት በሰውነት ላይ በቀጥታ ከተጠቀመን ሰውነት ውሃ ሊቋጥር እንዲሁም ሊቀላ ይችላል። በከፍተኛ መጠን ከተጠቀምነው ደግሞ የሰውነት መመረት ሊያስከትል ይችላል። በተለይ ደግሞ ጽንስ ያላቸው እናቶች ከፍተኛ መጠን ከተጠቀሙ ጽንሳቸው ሊያስወርድ ይችላል። እንዲሁም ከፍተኛ የሆነ የጨጓራ ሕመም ሊያስከትል ይችላል። ይህ በመሆኑ በዘመናዊ ዓለም የጤና ዳም ሕክምና አገልግሎቱ እየተገደበ እየሆነ መጥቷል። የጤና አዳም የሚገኘው ዘይት በብዛት ከተወሰደው ውርጃን ሊያስከትል ይችላል። በፈረንሳይ ተክሉ ሳያገቡ ያረገዙ እንስቶች ይጠቀሙበት ነበር። ጤና አዳም ከመሬት ላይ የሚበቅለው ለመድኃኒትና ለተለያዩ የጤና ጥቅሞች የሚውል የተክል አይነት ነው። ምንም እንኳን አንዳንድ የማይፈለጉ የጎንዮሽ ጉዳቶች ቢኖሩም ለብዙ የጤና እክሎች እንደ መድኃኒትነት ልንጠቀመው እንችላለን። ለምሳሌ ለምግብ አለመፈጨት፣ ለሆድ ህመም ምንም እንኳን አንዳንድ የማይፈለጉ የጎንዮሽ ጉዳቶች ቢኖሩም ለብዙ የጤና እክሎች እንደ መድኃኒትነት ልንጠቀም እንችላለን። ለምሳሌ ለምግብ አለመፈጨት፣ ለሆድ ህመም፣ ለተቅማጥ፣ ለምግብ ፍላጎት መቀነስ፣ በተጨማሪም ለልብ በሽታ፣ ለደም ዝውውር እና ለደም ስሮች መጠንከር፣ ለሴቶች የወር አበባ ጋር የተያያዘ የሚፈጠረውን ህመም ያክማል። እንዲሁም ለውርጃ ይጠቀሙበታል። ጤና አዳምን በቀጥታ ሰውነት ላይ በመዋል የተቆጣ እና ያበጠ ሰውነትን ያክማል። ለጆሮ፣ ለጥርስ በሽታ እንዲሁም ራስ ምታትን እና ለእብጠት መፍትሄ ነው። የበረሮ በረሮ የመሳሰሉ በራሪ ነፍሳትን ለማባረር ይረዳል። በምግብ እና መጠጦች ማጣፈጫነትም ይጠቅማል። በትላልቅ ማምረሻ ድርጅቶች ጤና ዳም ለሽቶ እና ለሳሙና እንደ ግብአት ይጠቀሙበታል። ስለ ጤና ዳም ያነበብኩላችሁ ነገር እንደሚጠቅማችሁ ተስፋ አደርጋለሁ። በሌላ ፕሮግራም እስከምንገናኝ ድረስ ጠና